አስደንጋጭ ነገር ተፈጠረ። ኤላ መጣ። ሊሊና ባቡሬ ባንድ ሆነው እንዲሁም ደግሞ ባቡሬ ለሊሊ ፍቅሩን ሲገልጽላት ኤላ ሰማ። ቆይ እንዴት እኔ በቅጽበት እኔን ረስተሽ እንደዚህ ታደርጊያለሽ? ብሎ ጉድ አፈላ። አደይ አርፋ አትቀመጥም! አንተ መስለህኝ ትታህ ትሄድከው እባዶ ቤት ሁላችንም አምነንህ ነበር። ኤላ ግን አንተ በጣም አረመኔና ጨካኝ ነህ። እንዴት በሴት ላጅ እንደዚህ አይነት ግፍ ታደርጋለህ? እንዴት በጓደኛዬ ላይ እንደዚህ አይነት ግፍ ትሰራለህ? አንተ በጣም ማፈሪያ ነህ ብላ ልክ ልኩን ሰጠችው። ሊሊ ከዚህ በኋላ እንዳንተ አይነት ሰው በፍጹም ወደ ህይወቴ እንድገባም አልፈቅድለትም እና እረስ ችሀለሁኝ በቃ ከዚህ በኋላ ከባቡሬ ጋር አብሬ ህይወት ጀምሬያለሁ ብላ ጉዱን አፈላችበት። ዲ ዲቭ ገጠር ሂዶ የአደይ አባትን ለማናገር ቢሞክርም እንኳ የአደይ አባት በፍጹም እንዳንተ አይነት የከተማ ወላዋይ ልጄ አታገባም፣ የምታገባው በጣም ሀብታምና እንዲሁም የተካነ የተከበረ ሰው ነው እንጂ በፍጹም ላንተ ልጄን አልሰጥም ብሎ ግግም አለ። ያደይ እናት ያደይ እናት እውነት ለመናገር ባለፈው እንደመጣህ የልጄ ባል አንተ ብትሆን ተመኝቼ ነበር፣ እናም የልብ መሻት ፈጣሪ ፈጽሞልኛል። ስለዚህ እኔ ጋብቻውን እቀበላለሁ ብላ ያደይ እናት ጋብቻውን ተቀበለች። ዲቭ በጣም ደስተኛ ሆነ። እናም ላደይ ደውሎ አደይ ሁሉም ነገር ተስተካክሏል። እናትሽ ጋብቻውን እሽ ብላለች። አባትሽ ግን በፍጹም ብሏል። እኔ እኮ ነግሬ ነበር። ዲቭ እውነት ለመናገር እዛ ስለ ሄድክ በጣም አድርጌ አመሰግናለሁ። ነገር ግን አባዬ እንዲህ በዋዛ እሺ የሚል ሰው አይደለም ብላ አለች። ምንም ይበል ምንም ምንም ችግር የለውም አዴ፣ ላንቺ ስል የማልችለውና የማልጋፈጠው መከራ አይኖርም እና አታስቢ ብሎ አላት። ሰላም ሰላም፣ ውድና የተከበራችሁ የትርሲቲ ስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር፣ ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጌው አደይ ድራማ እንደቀጠለ ይገኛል። ሊዲያ ሊዲያ ማሚ፣ እኔ ምልሽ፣ ቆይ የት ነው ግን ባቡሬ? እንዴ ቅምጥል፣ ምን አለሽና ነው ደግሞ ባቡሬን የምትፈልጊው? ምን አስባችሁ ነው? እሱኮ በጣም ቆንጆና እንዲሁም ማማላይ ወንድ ነው። እና ታዲያ እናማ ሳልመቸው ስላልቀረሁኝ ሳልመቸው አልቀርም፣ ስለዚህ ከሱ ጋር አብሬ መሆን አለበት ስትል ወይን የቅምጥል ትሰሚኛለሽ ሊሊ ከሰማችሽ አንቃና የምትገልሽ። ስለዚህ አርፈሽ ብትቀመጪ ይሻልሻል። ሂጅና እዛው የምትላከኪበት ተላካኪሽ። የኔ ወንድም በፍጹም እንዳንች አይነት ሰው አይጠቀም ብላ አባረረቻት ከዛ ማሚ እኔ ምልሽ፣ ቅምጥል ለምንድን ነው እንደዚህ ያደርግሻት እንዴ? ምን ሆነሽ ነው? ማሚ በፍጹም ትሰምኛለሽ፣ የኔ ወንድም ቀበጥ ሴት አይወድም፣ እና ይቺ ደግሞ የቀበጥ ቀበጥ ናት። ለነገሩ ቀበጥ ባትሆን እንኳ ተመጥነው ነበር ለወንድምሽ። ምን? አዎ እንደዚህ ስትይ የእውነት ነው? ምልሽ፣ ባቡሬ ከሰማሽ ግን እመኘኝ፣ ማየ፣ ትጣላላችሁ። ለማንኛውም እኔ ልሄድ። ኪንጎና ቅምጥል ተጣሉ። እና ቆይ፣ አንቺ ግን እስከ መቼ ድረስ ነው እንደዚህ የምትኝ እንዴ? ኪንጎ፣ ምን ችግር አለው አብረን ብንኖር? ያንተ ማለት የኔ የኔ ማለት ያንተ አይደለም እንዴ? አልገባኝም፣ እንዴ? በፍጹም ትሰሚኛለሽ ቅምጥል፣ እኔ የማኖርሽ የራሴን ቤት። ምን ቤት ተከራይቼ እንዳትለኝ፣ አሁና ሰው በአቅሙ ነው የሚኖረው። ስለዚህ ቤት እንከራይና ባንድ እንኖራለን። እንደሱም አይሆንም። ለምንድን እዚህ ነው የምንኖረው ማለት? ይሄ እኮ ያንቺ ነው። ምን ችግር አለው ይሄ የአባባ ቤት አይደል? በቃ አንቺ ለምንድን ነው ቅምጥል እኔን የምትንቂኝ? እንደዛ ማለት እኮ አይደለም። አይ በቃሽ ቅምጥል ሁሉ ጊዜ እኔን ዝቅ እንዳደረግሽ ነው። ስለዚህ እኔ በፍጹም በዚህ ነገር አልስማማም። እናም ደግሞ ሁሌ እንደዚህ የበታችነት ስሜት ምት እንድትሰማኝ የምታደርጊው አንቺ ነሽ ብሎ ትቷት ሄደ። ከዛ ቆይ ግን እኔ ምልህ ምንድን ነው የምትፈልገው? እንድታከብርኝና እንዲሁም ደግሞ ወንድ እንደምሆን መጠን እንዴት ተንከባከብኝ፣ ይፈልጋለሁ ግን ሁሌ ያንቺን ስሜት ነው እንጂ የኔን ስሜት አትጠብቅልኝም። ስለዚህ እባክሽ ቅምጥል አስቢበት ብሎ ትቷት ሄደ። በሌላ በኩል አደይና እንዲሁም ደግሞ ሊሊ እያወሩ ባሉበት ሰዓት እኔም ምልሽ ግን የእውነት ለባቡሬ ስሜት የለሽም? ቆይ ምን ማለት ነው? አዴ ደግሞ መጣብሽ እ ይሄ እኮ መንጣት ያለመንጣት አይደለም። ግን ደግሞ አንድ ሰው የሆነ ነገር ሊመኝና ሊያቅድ ይችላል። ምን ማለት ነው? ማለትማ አለ አይደለ? በቃ ደስ የሚል ነገር ወይ ጉድ ብቻ ተኝ። አሁን እኔ ይሄንን ነገር መስማትም ሆነ ማየት አልፈልግም። ለምንድን? በቃ ተኝ ያልኩሽ አይደል? እያለ ባቡሬ ሲመጣ፣ ይሄው መጣልሽ ንጉስሽ። ምን አራዴ ስነ ስርዓት ያዥ። ቆይ አንተ ግን አልጠገብክም? ምን አደረግኩልልኝ እንዴ ማለት ጠፋሃ? ምን ነው ናፈኩሽ እንዴ እኔ እኮ ያቺ ሚስቴ ጋር ሆኜ ነው ማን ጋር ብቻ ያቺ እንዳትሆን እንዴ ብትሆንስ ምን ችግር አለው ወይኔ ይቺ ቀበጥ ምን ማለት ነው ቤዛ አዴን እየተከታተለቻት ሰጥ ቀጠል አዴን እየተከታተለቻት ትገኛለች እናም ኪንጎ ቆይ ለምንድን ነው የች ልጅ የምትከታተያት ከእሷስ ምን ፈልገሽ ነው ብሎ ቢላትም ምንም አልፈለግኩም እንግዲህ አደይን ቤዛ የምትከታተላት የአደይ አባት ወደ ከተማ ሰው ስለላከና እንዲሁም የዲቭና የአደይ ሰርግ እንዳይካሄድ ለማድረግ ቤዛ አደይን ለማገት ሞክራለች። እናም መቼም ለገንዘብ የማታደርገው ነገር ስለሌለ ለሱ ነው ደፋ ቀና የምትለው ሊሊ ደግሞ እመኝ ድጋሜ አደይን እጎዳለሁ ብለሽ የምታስቢ ከሆነ እኔ ራሴ ነኝ የምገልሽ የትን ቦታ መሄድ አይጠበቅብሽም ብላ አዛተችባት ቆይን የምን ያደረግኩት ለምንድ ነው እንደዚህ ሁል ጊዜ እኔን የምትጨቀጭቅኝ እኔ አልጨቀጨቅኩሽም ግን ትክክለኛውን ነገር ነው እየተናገርኩሽ አርፈሽ ብትቀመጭና ብትቀመጭ ይሻልሻል እመኝ ቤዛ ካልሆነ ግን አጠፋሻለሁ ብላ አለቻት በሌላ በኩል ፍቅር ፍቅር እባካችሁን፣ ያዴን እናት ቁጥር ስጡኝ እያለች እምቧከርዬውን አበዛች። እሷም ደግሞ በፍጹም አልሰጥሽም ብላ አለቻት። አሹና እንዲሁም ደግሞ ሮማንዬ፣ እኔ ምልህ አሹ፣ ቆይ ሁሌ እነግርሻለሁ እነግርሻለሁ ትለኛለህ፣ ለምንድነ የማትነግረኝ? እስኪ ንገረኝ ብላ ስትለው ምን ላርግ ብለሽ ነው እኔ ኮ ብነግርሽ የሆነ ነገር ይሰማሻል የሆነ ነገር ታደርግኛለሽ፣ ወይም ደግሞ ተነጭራሹም እህትነትሽ እናጣለሁ ብዬ ነው። ምን ይህን ያህል የሚያስከፋ ነው ማለት ነው እኔ ምን አውቃለሁ? እንዴ ሮማኔ እኔ ያስከፋ አያስከፋ ላቅ፣ ለእኔ በጣም ጥሩ መልካም ዜና ነው፣ ግን ላንቺ ደግሞ ምናልባት የማትፈልጊው ከሆነ ብዬ ነዋ እ እንደዛ ከሆነስ ብትወው ይሻልሃል ብላ ዝም አለችው። ብርሃኔ ብርሃኔ፣ እማዬ እኔ ወደ ከተማ መሄድ እፈልጋለሁ። ለምንድን? በቃ እነዚህ እዚህ ቤት ያሉት እነ ጫኔም ሆኑ አባቴም ቢሆን እኔም መዳሩ አይቀርም። ስለዚህ በፍጹም እዚህ ሀገር ማግባት አልፈልግም። እንዴ ልጅ ገና ልጅ አይደለሽ እንዴ ብርሃኔ? በዛ ላይ ትምህርትሽን መማር አለብሽ። ቆይ ለምንድን ነው ሁሌ ማለቴ ልጅ ነሽ፣ ልጅ ነሽ፣ ልጅ ነሽ የምትይኝ? እኔም እኮ የራሴ ነገር ቢኖረኝና ባገባ ደስ ይለኛል። እንዲያዴ ምን ነው ብቻ በህትሽ እየቀናሽ ባልሆነ ርንዴም ማየ ለምን እንደዛ ሆናለሁ? ግን ደግሞ የራሴ ህይወት በመሰረት ደስ ይለኛል። ወደ ከተማ መሄድ አለብኝ። እኔን ጥለሽኝ ካልሆነ ማለቴ ካስቻለሽ ብቴጂ ይሻልሻል። የአደይ አባትና ጫኔ ስለ መሬቱ ጉዳይ ሲያወራ ግን እኮ ልክ ነው። ምክንያቱም ዳይመንድም ልክ አለው። ማለቴ ደመቀ ምንድን ነው ልክ ያለው የእናትና የአባቱን ንብረት መጠየቁ የእውነት ትክክል አይደለም ብለህ ታስባለህ? አረባክህ እስከ ዛሬ ከተማ ለከተማ ሲጃጃል ኑሮ እኔ እኔ ያለማሁትንና እኔ በደንብ አድርጌ ፍግ ያፈሰስኩትን መሬት እንዲወስድ ትፈልጋለህ? ታዲያ ሀቁ አይደለም እንዴ? በህግም ቢሄድ እኮ ሀቁ ነው። ህግ ብሎ ነገር የለም። እኔ ራሴ ነኝ የምቀጣቸው። ካልሆነ ግን እመነኝ። ምን ነው አንተም ወዴ ደመቀ ማግላት ፈለክ እንዴ? አረ እንደዛ ማለት አይደለም፣ ግን ደግሞ እንደዛ ቢሆን ይሻላል ብዬ ነው ህም ብሎ ሲለው አላቅም። ብርሃኔን ግን ብትሰጠኝ ጥሩ ነበር። ምን አለ ያዳ አባት፣ ትሰማኛለህ? ከኔ ልጆች ጋር ብታነሱ ይሻላቸዋል። የኔ ልጆች የሚገባቸው በጣም ሀብታምና የንጉስ ቤተሰብ ነው እንጂ በፍጹም እንዳንተ አምቡላውን በየቦታው የሚጠጣ አይደለም ብሎ አለው። ውድ የትርሴት ስንድቅ ሚዲያ ቤተሰቦች የዛሬው አደይ ይህን ይመስል ነበር። በቀጣይ ምን እንጠብቅ? የግድ ሊሊና እንዲሁም ደግሞ ባረች መፋቀር አለባቸው። የአደይና የድብሰርግ ይቀ